ምትጠልቃክ ይህን የለሁበትም። አዳምጪኝ ጸጥ ብለሽ። ከዛ ከዛ ዲቦራ መጨረሻ ላይ ምን አደረገ? ሰርግ ልደግስ ነው አላቸው። አስር አበባ ለእኔም ነሷም እየሰጣ አላቸው። የት ዱባይ፣ እናንተ ገር ዱባይ የዱባይ ጣጣ ያደረግ አልቃሻ ቀሚ ስንት ጉድ ያለባችሁ ታሪክ ዱባይ ነው። ቅዳሜ አሉ ስ ማሬ ቅዳሜ ነው የምንፈልገው ማዳም። ከዛ ልጁ ምን አለ ቅዳሜ ሶሪ ቢዚ ነኝ አላቸው። እሑድ ላይ በጊዜ እናደርጋለን። እሄ ሰርጉ ላይ ምን አለ ማርዬ የእሱ ፎቶ ከባለቤቱ ጋር ቲሸርት ይሸጣል። ነጭ ነጭ ቲሸርት እሱን ለብሰው ነው የሚያከብሩት፣ ያለውን ነገር ነው። መበሽ የፍሪጁን ልንገርሽ እና አንቺ ትሄጅበታለሽ። ፍሪጁ ደግሞ ፍሪጅ ውሃ ሲጠጣ አሉ ሙቁሀን አሉ ከንፈሩ ይላላጣላሉ። የማ የአብርሽ በጣም በጣም ትጣፍጣለች። እሱ ልጅ ማለት ነው ሲጠጣው ከንፈሩ ይላጣላሉ የማዳም ቅመም የኔ እናት በነፍስ ደራጅን እኛ ያለን እንደዚህ ትቃጠላለ ብለው ምንም ያክል ፍሪጅ ፍሪጁ እኔን አንቺን ጠላቶቻችንን ይጨምራል፣ ይሄ የሚያህል ፍሪጅ ገዝተው በክብር አገለገሉት ሰጡት ነው ምልሽ። ጋይ ስሪፕልፍ እና ያለው ነገር ይሄ ነው ማር አመሰግናል አሉ። ያልገባኝ ነገር አንድ ነገር አለው ቤታ ለምንድን ነው ወይ ቋቋቋ ተቃዋሚ የመጣለን ለሁለት ተከፋፍሏል እኮ ማርዬ ጠላትና ወዳጅ የአብርሽ ደጋፊ ያለ ተቃዋሚ ያለ ተቃዋሚዎቹ ደግሞ ምን እንዳደረጉ ልንገርሻ የማዳም ቅመም ለፍተሽ ሰርተሽ ግረሽ ጥረሽ መጥተሽ እናትሽ ፎሮ ፎሮን አሁንም ታራግፋለች ለና ብረሽ ትረጃለሽ ብሎ ሲሰድቧቸው ምን አደረጉ እና አብርሽ አስተያየት ሰጡ በምን ነበረ ሀያ ሀያ ሁለት መቶ ሁለት መቶ ድርሃም እየከፈልሽ ምገቢው ተቃዋሚ ተከራክረው ቅናሽ ተደርጎ በነፃ ሰርጉ እንዲገባ ተደረገ። በምን ተነስቶ እንደሆን ታቂያች በተቃዋሚ ማር፣ እግዚአብሔርን የምረኝ ንኮደሞች። ከዛ አብርሽ በቀጣይ ቀመጣና በገንዘብ አትግቡ እንደሁም በነፃ ነው በማለት ተነሳ። በተቃዋሚ ተነሳ። የማዳም ቅመሞች እግዚአብሔር ይስጣችሁ፣ በዚህ ይናርጋችኋል። እሱን ተይ። አንዲቱ ደግሞ ወጣች ና እኔ ለአብርሽ ይሄ ወርቅ ነው የምሰጠው እያለች ለወገቡ ለሽንጡ ለዳለው እያለች ይህንን ወርቅ ትቆጥራለች አሉ። ከጠላት ደግሞ ከተቃራኒ አብረሽን ከሚጠላ ሆኗል የሺን ወርቅ ነው ትክክለኛ ወርቅ አይደለም፣ ፌክ ነው የሚል ወሬ መጣ። ይህን ያለው ነገር እስካሁን ደስ ላይ ሊያየት ይመጣል። ይህን ያለው አመሰግናለሁ። ሌላ ጥያቄ ያለች ስለና አብረሽ በስመ አብ። እዚህ ራሱ ስድብ ጀመረው ማለት አለው ማለት ነው አንቺ የአንቺ ራሱ እሄዳለሁ። ሰርጉን አብረሽዬ ሰርግህን አብረን እንሰርጉ ነው። የእንትና ቦታ ነው ይሄ ቤቱ ጠቦጣ አልጋ ላይ ቄጡን የሚያወዛወዘው ልጅ። አረ ደግሞ እንዳልጣላ ላይ ነው። አይ ቤታ ከስንቱ ተነካካሽ ማቲ ማቲ ቤት ነው ሲሉኝ ጠላትሽ ድርቅ ይበል። የማዳም ቅመሞችን በትንፋሽ አፍ ነው ሊገሏቸው ነው ብዬ ፍትል ወጥቼ ወዳጅሽ እናም ብዬ ቪዲዮ ልሰባስብ። ኧረ አይደለም አይደለም የሆነ እንትን አለቃሉ አለቃሉ አለቃሉ። ለምን ለምን እንዴ? ቀጥታ ስርጭት ነበር ለቤት ታማስተላለፍ ድሽ የነበረው ወይኔ መድኃኔዓለም ሰርጎ አለፈ ለምትሉኝ ጅ እንደምሰጥ አቡ በጣም ነው የምታስጠሉት አንበሳ አዘጋጅቼ ማትረቡ ደደቦች ገና ነገር እንኳን ቢሆን ይሄን ያለ ቅላቂ ወሬ ቢሆን ታለቀልቁ ነበር። ጥሩ ነገር እንደዚህ ሰርግ ሲሆን ግን አጠሩኝ። አፈር ያስፈላችሁ። አንበሳ ዬን ያዘጋጀው ለማን አባታችሁ ነበር? እከካ አትነግሩኝም። እኔ ለአብርሽ እኔ አንሼ ነው። በጣም ነው የሚያናድዱት። ሊቦራ የእውነቴን ነው የምልሽ። በቃ አንበሳ አዘጋጅቼ ፕሌኑን አዘጋጅቼ ሊሄድ ብትሄጂ ትወርጂ ነበር። ነብርም ወርዶ ጌታ ነው ሄዳለሁ። ምን ችግር ወርጂ ነበር ማለት ለአብርሽ ነው። ምት ሞረድ ማለት አማርኛ ሞረድ ማለት ሞረድ ማለት ማለት አብርሽ ሰርግ ላይ መሄዴ ለእንትን ሌቭል ያወርዳል። ምንድን ነው ምን ሰው እኮ ምድ ምን ነው እናትዬ። ጥቅልል አርጎ ጎርሶ ለመምጣት ደግሞ መውረድ መውጣት መነሳት አለጋርጋ ትመጣለች። አለቀ። የምን መውጣት መውረድ ነው? አመሳ ቤታ እናስገባቸው እንዴ የሁሉ አምቼ የምልላቸው ነው። አስተዋውቅ አስተዋውቅ፣ የታባታቸዋለሁ የታቃቸዋለሁ። ሆነ ምንም ሳይነካ በጣም በጣም የምትጣፍጠው ብዬ በገዛ እጄ ሪከርድ አድርጎ ፖስተውኛል። ይሄ ሰውየ ቂም አለበት። በሰርጉ ቀን አዋርዶ ቢያባረረኝ ሰማንያ ቀን ነው ኩምሽሽ ብዬ የምቀመጠው። ምንም አስበሽ ነው ግን፣ ዛሬ የሰርጉ ቀን ነው። ደስተኛ ነው አያዋርድሽም። እሺ፣ ኬ ላምጣቸው። ላይቭሌ እስቲ ማለት ነው። ላይቭሌ ያሉት ቤታ በማርያም ገብቶ አንድ አበባ ጫወታ እናወራ ማለት ነው። ማለት ነው ብለው ያሉት። ማለት እኔ አሁን ይሄ አካውንቴ ማንንም ብዙ ፎሎ አላደርግ ማለት ነው። ማለት ነው ጋይስ፣ ማለት ነው ያለው ማቲ ጋር። አንተ እንደ አበባ ሂጂ ማቲ እና እንጫወት። ማሪ፣ ማቲ ወጥቷል፣ ወጥቷል ማቲ አለ። እስቲ ንገሩ፣ ጻፉ። የሻሩ ንጉስ ይላሉ የሻወሩ ንጉስ፣ አንድ ቀን እንደዛ ብዬ እኔ አታጣሉኝ። እኔ አልጣላም ከማንም ጋር። እናንተ ናችሁ እያነካካችሁ ስም ያልጠራሁትን ሁሉ ፎቶ እየለጠፋችሁ የምትለቁትኝ እናንተ። ሰው ይተውኝ። ሂጂ ማቲጋ ላኪ፣ በእግዚአብሔር ላኪ። ወጥቷል እያሉ ነው፣ ወጥቷል። ክለብ ናቸው አለ እያሉች ነው። ስሚ ፕሪቪሌጅ ክለብ፣ ክለብ ናቸው። ይሁልሽ ምን ደብጠቀሽ? አልሰማውም፣ አልሰማውም እያልኩ ነው። ምገባው ዲቦራ፣ እግዚአብሔርን አስገቢው እንዳው ደስታ ደስታዬ ነው አብረሽ እዬ ነው የምለው። ክለብ ናቸው ዱባይ ናቸው። ክለብ ረዲ ቦራቂ ቀብለሽ እዬ ደግሞ ለአብረሽ ቤት አናዝግ እንዴ ዘይዴ ዱባይ እኮ እንደዝች እንደዝች ማለት ነው። እንዲወሩኝ እንዲወሩ እንዲሞክሩ እዛ አስቀምጬ ኧረ አይዞሽኝ አለን የአይን ማኛለ ሂጂ ማሪ ቪዲዮ እየቀ እንግዲህ እንዴ ደግሞ እሱ እሱ እዛ እነሱ እሱ ወደውት ለሚሄዱ ሰዎች ደግሞ ሪስፔክት ሊኖርም ይገባል። እናንተ ግን ጤነኛ ናቸው። ኮመንት ላይ ሰሚ ሻይ ነው የምፈልገው አሉ መጠጥ ይምጣላችሁ ሲባሉ ሰርጉ ላይ ኮሜንት ላይ ያሉ ሻይ ምን ያረግላቸዋል? አውዴ ናቸው። እንደ ዱባይ ነው አውዴ ሳውዲዎች ሻይ እና ፋንታ ይወዳሉ። እና ምድላይት ደግሞ ከሳውዲ ጋር እንዳታጣየኝ፣ እኔ እኮ ዋደዳለሁ ሳውዲ ናይ ዱባይ ሻይ እና ፋንታ። እኔ ማ ረዳ ዘንድሮ ቤታ ሰሜ ቤታ ሳውዲ እንሂድ እንዴ ንጎብኝ እንዴ፣ እኔና አንቺ ፊት ስሰጥሽ በዛው ቀጠል ቤቴ ስሰፋ ጅል መሰልኩች? እንዲ ብድግ ብዬ የሚል ጭራ ሰውዲን ለምን ለምን ሻለች እንኳን አሉ። እኔ ኮ እኔ ኮ ችግር የለብኝ። ማርያምን ግን ለልጁ ጊፍት ምንድነው? ስጦታ ምን ይዘው ሄዱ? ግን የማዳም ቅመም እስኪ ስጦታ በእኔም ብታሰጠው እንደ አንቺ ነገራችና፣ እሪምና ሳሪ ሸቅለዋል። በሉኛ፣ ይሄን ድርቆሽና ቀሚስ ሳሪ ሸቅላለይ፣ እሪም ደግሞ ወርቅ ሸቅላለች። እርጉዝ ናት ሂጂበት ይላሉ። እኔ ምንም ደግሞ ጭራሽ ከእርጉዝ ጋር ልታጣልኩኝ ገራ። በስመ አብ ለበት፣ ሁለት ነብስ ይዛ። እስቲ ስጦታ ምን ምን መጣለት ጠይቂ በግዜ። ስጦታ ወርቅ ሩዝ እግዚአብሔር ምስክር ሩዝ እያለ ሩዝ፣ ወርቅ አረ፣ እኔ አላነሳሁም እኮ ይሄ እኮ ሌላ አካውንት የኖለዲሚሊን። ንዩ ስሚ ረጁናት እንዴ፣ ወርቅ ይዛብላቸው ሄደችው! ድስት ኩባያ፣ ቤት መውጫ፣ አለምቦዛ ወርቅ ዘነበባቸው። ቤታኔማ ማጣራት አለብኝ። ለምንድን ነው እንደዚህ የሚወዷቸው አይገባኝም። ግን በዛ ምልክ ደግሞ ጠራላቸው። እንደ አንቺ ነው ማለት ነው። እሱ ፌመስ ነው። እኔ እንዴት አለ እኔ ፌመስ ነኝ። እንዴት ያለች አዎ፣ ፌመስ ናቸው እንዴ! አሁን አንቺ ብትመጪ እዚህ ማንም አይቀርም። ዱባይ፣ እዚህ ብትቀጥሪያቸው ወዶ ያለ ምን ትመስላለች? እስኪ እናጣራ። ናናናና ሲጀመር፣ እኛ ዱባዮች እንወድሻለን በመጀመሪያ ደረጃ። ሲቀጥል ደግሞ ማለት ነው ብትመጪ ዱባይ ለቅሷችሁ ነው የተረፈኝ። እንደው አንድ ነገራችሁ ለቅሷችሁ፣ አልቃሻ ዱባዮች አልቃሻ ለቅሷችሁ፣ እኔም አልቃሻ አደረጋችሁ፣ ተያይዘናል። ግን ማለት ነው ስትዝናኝ ክላሲክ የሆነ ቦታ ሚዛልሽ ምንሄደው ምናምን ከዚ የሆነ የሆንሽ እንዲህ ምትቀጥሪያቸው ልሽ አንድ ላይ ዱከም ሬስቶራንት ቀጥሪያቸው ልሽ፣ ትልቁ አዲሱ ዱከም ከዛ ቤታ ተስተካክሎ ከገቡ በኋላ ትገቢያለሽ። እያንዳንዱን እያቀፍሽ ከእንትኑ ከበሩ ጀምረሽ እስከ ፎቁ ድረስ ግጠጤም አርገሽ በሩ ላይ ዱባይ ያለ ሰው አንድ አይቀርም። አንቺ ብትመጪ፣ አሪዬ፣ አሁን አመንኩኝ። ትናንትና ስናወራ በስል ሙቪ ማየት ጀምሬያለሁ ብለሽ ነበር ማታ ማታ። አሁን ማርያምን ሙቪ ጀምሬያለሁ ማታ ማታ ብላኝ አለች። አሁን አመንኩኝ። ነው ማርያም፣ እርሱ ነው። እኔ ሁሉ ሲወርዱ አስራ አንድ አበባ እንዲያው ከሳኩ ከሳኩ እንደዚህ አሁን ሳ ከሳኩ በጣም ቆይ፣ እግዚአብሔርን አስበሽዋል። የዱባይ ማህበረሰብ አይ አይተይ ማለት ማለትማ፣ አላቅፍሽም ነው። ሌላ ምንም አማርኛ የለም ማለት ከላይ እስከ ፎቅ እስከ ምድር እስክትወርድ ድረስ ልንተቃቀፍ ነው እንዴ? እንደ ፊልም ነው።